ነበረው በመከላከያ በተወሰደበት እርምጃ ሞቅ ባለ ሁኔታ ተሸኝቷ ማለት ነው። እነዚህና ሌሎች ምርጦች አካትለን ተዘንላቸው ቀርበናን እስከ ፕሮግራም ፍጻሜ ከኔ ጋር ብራቸው ትቆዩ ዘንድ በአክብሮት እየጠየቅን ለኢትዮጵያ የሚያስፈልጋ ሰላም፣ ሰላም፣ ሰላም ነው። ስለዚህ ሰላም እንግዲህ እምቢ ላለ የመጨረሻ ይህን እየተመለከተነ ነው የሚገኘው። ስለዚህ ከሁሉ በፊት የሚያስፈልግን ለኢትዮጵያ፣ ለሀገራችን፣ ለሰፈራችን፣ ለክልላችንም ሰላም ነው። ስለዚህ አምሳ አለቃ እንዳለው ወለሉ ተብሎ የሚታወቀው የጣና ብርጌድ ሻለቃ ጸሐፊ እንዲሁም ሕግ ፍትህ ሰብሳቢ እንደነበር መረጃው ይጠቁማል። ይህ ብቻ ሳይሆን የጣና መብረቅ ብርጌድ ተብሎ በሚታወቁ የህዝብ ግንኙነትም ኃላፊ አድርጎት እንደነበር መረጃው ይጠቁማል። ይህ ብቻ ሳይሆን በተለይ የጣና ብርጌድ ተብሎ የሚታወቁ በባህርዳር ዙሪያ ሲንቀሳቀስ የነበረ የፋይናንስ ኦዲትም ኃላፊ እንደነበር ይጠቁማል። ስለዚህ ጣና ብርጌድ ተብሎ የሚታወቁ በተለይ በዋነኝነት የሚዘወረው አምሳ አለቃ እንዳለ ወለለው በኩል እንደሆነ አጠቃላይ የሚያሳይ መረጃ ነው። ስለዚህ መከላከያ ጋር በነበረው ግንኙነት እንግዲህ እስከ መጨረሻው ተሸኝቷ ማለት ነው። ሰላምን አልቀበልም ሰላም አሻፋሪ በማለት እንደውም አክሎ መረጃው ምን ይላል? በተለያዩ ቦታ የተዘዋወረ ይህን ተግባር ሲፈጽም እንደነበረ በባህር ዳር፣ በመሸንቲ፣ በመራዊ እንዲሁም ደግሞ በ አዲት ዙሪያ እየተንቀሳቀሰ እንደዚህ አይነት ተግባሮችን ሲሰራ እንደነበር መረጃ ወጣ ማለት ነው። ስለዚህ የመጨረሻ እንግዲህ አሻፋሪ የመጨረሻ ውጤቱ እንደዚህ እየሆነ እያየ ነው። ስለዚህ ቀሪ ወንድሞቻችንም በሰላማዊ መንገድ ከመንግስት ጋር መነጋገሩ ብልጠት ብቻ ሳይሆን ለሀገርም የሚጠቅም ይሄ ነው። በሰላም ብቻ ነው። ሌላኛው ጉዳይ ወቅት እዚህ ጋር እየዘን ቀጥታ የምናልፈው በዋገምራ ብሔረሰብ አስተዳደር ደህንነት ደህና ወረዳ ተብሎ በሚታወቁ ሲንቀሳቀሱ የነበሩ ወንድሞችም የመንግስት ሰላም ጥሪ የተቀበሉትን ላስታውሳችሁ። አዝመረው ማሞ፣ ጌታሁን መለሰ፣ ወርቅዬ አለሙ እና ጋሸው ዋኞ ተብሎ የሚታወቁ እስከ እስከነ ሙሉ ትጥቃቸውና ወደ ሰባት የሚሆን የእጅ ቦምቦችን እዘው የመንግስት ሰላም ጥሪ ተቀብለዋል፣ ማለት ነው። እስካሁን ድረስ የቆየንበት በትግል ይበቃናል፣ በሰላም ከሰላም ጋር አብረን እንሰራለን ብለው እንግዲህ እስከ ነሙል ስጥቃቸው ገብቷል። እናመሰግናለን። እንደዚህ ነው የሚያስፈልገው። እዛ ውጭ ግን ዝም ብሎ የውሸት መረጃዎችን በመልቀት ማስተባበያ መስጠት እውነት ሊመስል አይችልም። በተለይ በጎርጎራ ሄሊኮፕተር መተን ጣልነ፣ አመድ አረግናት፣ አቃጠልነ፣ እንግዲህ ሁሉንም ዱቄት አረግናቸው እየተባለ የሚዘዋወረ ሁሉ እንደዚህ እያደረ እውነቱ ስለሚጠራ የሚያስፈልገው በሰላም ና በሰላም ሀገር ማልማት ብቻ ነው እንጂ በዚህ የሚመጣ ለውጥ አይኖርም። እንዲሁም በተመሳሳይ በዚህ በጎጃም ማለት ነው ቋሪት ወረዳ ተብሎ በሚታወቀው የመንግስት ሰላም ጥሪ አንድ የአንድ ግለሰብ እስከነ ሙልቱ ትጥቁ ገብቷን። ሲገባም ደመቅ አቀባበል ተደርጎለታን። እናመሰግናለን። ሰላም ነው የሚያስፈልገው። እንዲሁም ደግሞ በአማራ ክልል በኦሮሞ ብሔረሰብ አስተዳደር ተብሎ በሚታወቀው ብሄር በከሚሴ ከተማ አካባቢ ሲንቀሳቀሱ የነበሩ የሸኔ ቡድን እስከ ነሙ ትጥቃቸው ገብተዋል። ባይዞ ሸኔዎች አሁን ኦልሞስት መቶ በሚባል ደረጃ እየገቡ ይገኛሉ። ኦሮሚያ ክልል አሁን የጸጥታው ሁኔታ የሚያሰጋበት ምንም የለም። በብዛት ሸኔ ታጣቂዎች ገብተዋል። እንዲሁም አልፎ አልፎ ሊከሰት ይችላል፣ ነገር ግን ለጸጥታ ስጋት ነው ተብሎ የሚታወቅበት አንዳችን አይኖርም። በኛ ክልላችንም በአማራ ክልል ያለው ሁኔታ ከበፊቱ በጣም በእጅጉ እየቀነሰ አሁን ወደ ሰላም ሁሉም እየዞረ እየመጣበት ሁኔታ እየተመለከተ ነው የሚገኘው። ከዚህ ጋር ይዞ ዘመን ካሴ ወደ ካናዳ ገባ ምናምን ይላሉ የተፖስተው ባይዘወይ ኦጋንዳ ያለ ጉዳይ ነው ስለዚህ ወደ ኦጋንዳ ምናልባት ኮብል ይሆን ይችላል እንደውም ኦጋንዳ እንደገባ አንዳንዶች መረጆች ይወጣሉ እሱን አጠናክረም የምንመለስበት ጉዳይ ሆና ምክንያቱም ዱላው እንግዲህ በጎጃም ምድር ሲበረታበት እንግዲህ የማይፈረጠጥበት ምንም ምክንያት አይኖርም ነገር ግን ከመረጆቹ አንጻር ወደ ኦጋንዳ እንደገባ መረጆች እየተዘዋወሩ ነው የሚገኙ ማለት ነው ስለዚህ እንደሚገባ ተስፋ ይደረጋል ምክንያቱም በጎጃም ላይ ዱላው በጣም እየበረታበት ስለሆነ ስለዚህ እሱን በተመለከተ መረጃዎች አነፍንፈን እንግዲህ አጠናክረን ዘንድላቸው የምንመለስ ይሆናል። ስለዚህ ጎርጎራን እንግዲህ መታን ጣል ነ ምናምን ብትመቱስ ምን የሚፈጠር ነገር አለ? እነዚህ ግለሰቦች ቢመቱ በኢትዮጵያ ላይ የሚፈጥረው ምን ተጽዕኖ ይኖራል? ምንም አይኖርም። ወይስ እነዚህ ሰዎች ቢመቱ ኑሮ አይበሎች ቢመቱ ኑሮ በኢትዮጵያ ብሎም በአማራ ክልል የሚፈጠር ነገር ምንም አይኖርም። እነ ሰዎችን አጣ ማለት ክልሉን ተቆጣጠር ማለት አይደለም። ስለዚህ በሰከን አስተሳሰብ ብናስብ፣ ወይስ አቅም አለን የሚለውን ለማሳየት ነው። ይሄ ደግሞ አቅም አይደለም። የሽብር ተግባር እኮ አንድ ግለሰብ ራሱ የሚፈጽመው ጉዳይ ነው። አንድ ግለሰብ ራሱ ማድረግ የሚችል ጉዳይ ነው። ዋናው ትክክለኛው መንገድ ሀገርን የሚጠቅም ማድረጉ ብቻ ነው የሚጠቅመው። ስለዚህ ውድ ቻናል ቤተሰብ፣ ተከታታዮች፣ ቀሪ ወንድሞችም ከዚህ የሚማሩት ብዙ ነገር አለ። አምሳ አለቃ፣ እንዳለው ወለለው የተሸኘበትም ይሄን የመጨረሻ እጣ ፈንታው። ስለዚህ መሪው የጣና ብሪጌድ ሻለቃ ዋና በቃ ፈላጭ ቆራጭ ማለት ይቻላል። የፋይናንስ አጠቃላይ ኦዲተር ነው፣ የዚህ ግንኙነት ኃላፊ ነው። ስለዚህ ይሄ ዋና የህግ ነፍት ሰብሳቢም ነበረ። እነዚህን ጣና ብርጌድ የጣና ብርጌድ ዋና ሻለቃ የሆነው ሰብሳቢ አጠቃላይ ቆራጭ ፈላጭ የሆነ የዚህ እንግዲህ ክንፉ ሲመታ ሲመጣ ሌሎች እንግዲህ ከሱ እያዩ የሚመጡበት መንገድ ይኖራል። ስለዚህ ቀሪ ወንድሞች በተለይ የጣናው ብርጌዳ ስር ያላቸው አባሎች በተለይ የመንግስትን የሰላም ጥሪ ትቀላቀሉ ከወዲሁ ጥሪያችን ማድረግ እንፈልጋለን ማለት ነው። በከንቱ ህይወታችን ከማባከን ሀገርንም ከኢኮኖሚ ከማባከን መቆጠብ ስለሚጠቅም ነው። የአገር ኢኮኖሚም የህይወትንም ከማባከን ባልሆነ ቦታ የሚያስፈልገው በሰላማዊ መንገድ በንግግር በድርድር መፍታት ነው። ስለዚህ ኢትዮጵያ ለዘላለም ትኖር ሰላማዊ ይብዛን እላለሁ። በላ ሌላኛው ጉዳይ በጣም ከሚገርመው እዚህ ጋር በመጨረሻ ማለት ነው አምሳ አለቃ እንዳለው ወለለው በተደጋጋሚ የመንግስት ጥሪ ቀርቦለት ነበር። በተደጋጋሚ በተደጋጋሚ አሻፈሬ በማለት እንደውም ይህ ሰው የመጀመሪያ ጊዜ በአማራ ክልል ይህ ግርግር ሲፈጠር ባህርዳር ላይ በመጀመሪያ በመምራትም በመራዊም በመሸንቲም እንደነዛይ መሰሎች ተግባሮች ሲያከናውን የነበረ የመንግስት የሰላም ጥሪ ይህን ድርጊቱን ሁሉ በደሉ ሳይቆጠር በሰላም መንገድ እንፍታ ተብሎ ቅድሚያ ጥሪ ሲቀርብለት የመንግስት የሰላም ጥሪ ይህን ወደ ጎን በመተው ነው እስካሁን ድረስ ሲንቀሳቀስ የነበረ የመጨረሻ ጣፈንተውም ከራሱ ላይ አርፏል ማለት ነው። ስለዚህ እንደ ሀገር እንደ ቤተሰብ የሚጎዳ መጀመሪያ የሱ ቤተሰቦች ናቸው። ቀጥሎ የሱ ጎረቤት ነው። ቀጥሎ አካባቢ ክልል፣ ሀገርን እየተጎዳ መሄዱ ስለዚህ ህይወትን ባልሆነ ቦታ ማዋል የመጨረሻ ጣፈንተ ይ ነው። ስለዚህ መንግስት አሁን ክፍት ያደረገውኝ ሰላም ጥሪ በግለሰብም በውድንም ብትመጡ ክፍት ነው መንገዱ። የሚያስፈልገው ለክልላችን ሰላም ነው። ስለዚህ አሁን የፖለቲካ ውስጥ የምንገባበት ጉዳይ አያስፈልገንም። ኢትዮጵያ ወይም አማራ ክልል አሁን ባለበት የሚያስፈልገው ስራ ብቻ ነው። ሁሉም ፖለቲከኛ መሆን አይችልም። ስራ እና ሰላም፣ ሰላም ሰላም ብቻ ነው የሚያስፈልገን። በሌላ ቪዲዮ እስክንገናኝ መልካም ውሎ።